የአውሮፓ ቻምፒዮንስ ሊግ የ2025/26 ውድድር እንግዲህ ሁለተኛ የሊግ ፌዝ ጨዋታዎች ትናንትና መደረግ ጀምረዋል። ሊቨርፑል ተሸንፏል። ሊቨርፑል በአሰልጣኝ አርንስሎት ዘመን ለሁለተኛ ጊዜ ባክቱ ባክ ተሸነፈ። ሊቨርፑልን በተመለከተ የፕሪሚየር ሊጉ የደረጃ ሰንጠረዥ መሪ ሆኖ ሊቨርፑልን በተመለከተ የፕሪሚየር ሊጉ ስድስት ጨዋታዎች ውስጥ አምስቱን አሸንፎ በጎ ያልሆነ አስተያየትን መስጠት ከባድ ነው የሚመስለው አይደል? ነገር ግን እነዚህ አምስት ድሎች ውስጥ ይነሱ የነበሩት ጥያቄዎች አሁን ስጋ እየለበሱ መጡ ወይ የሚል ጥያቄን ደግሞ እንድናነሳ እንገደዳለን። ምክንያቱም በክሪስታል ፓላስ ሲሸነፍ፣ ምክንያቱም ትናንትም በጋላታሳራይ ሲሸነፍ፣ አርነ ስሎት እነዚህን ሁሉ ተጫዋቾች ካስፈረሙ ለዝውውር ከአራት መቶ ሀምሳ ሚሊዮን ፓውንድ በላይ ካወጡ በኋላ ጠንካራ የሚጠበቀውን ብዙዎቻችን በሀሳብ የፈራነውን ቡድን እስካሁን ድረስ ጠንካራ ሆኖ አላገኘነውም፣ የጠበቅነውን ይሆናል ብለን ያሰብነውን ያህል ማለት ነው። ስለዚህ በዚህ መጠን ላይ የሊቨርፑል እንደዚህ መሆን እኔ አሁንም ለአርሰናል የልብ ልብ የሚሰጥ፣ ለሊቨርፑል ደግሞ እንደገና ጥያቄን የሚያስነሳ ሆኗል። ስለዚህ ባክ ቱ ባክ መሸነፍ ምንም እንኳን የምናነሳው ሁለት የተለያዩ ውድድሮችን ቢሆንም አንደኛው በፕሪሚየር ሊግ ነው በክሪስታል ፓላስ፣ ሌላኛው በቻምፒዮንስ ሊግ ነው በጋላ ተሰራይ። ስለዚህ ምንድን ነው ፊል ያደረግ ነው የሚለውን ነገር እናነሳና ሌሎች ደግሞ ክለቦችን በተመለከተ የተሰሙንን መረጃዎች እናነሳለን። እኔ ምን እንደተሰማኝ በመናገር መጀመር እችላለሁ፣ ግን ለአንቺ ቅድሚያ ልስጥር። እሺ፣ የሊቨርፑል ጉዳይን በተመለከተ መጀመሪያ እንደ ጠንካራ ነገር አንስተን በዚህ ፕሮግራም ላይ ስናነሳ የነበረው የሚታዩ ክፍተቶች አሉ፣ ግን ደግሞ ሊቨርፑል እያሸነፈ ነው። ክፍተቶቹ ኖረውም ቢሆን እያሸነፈ ነው፣ እና እነዛን ክፍተቶቹን በሚያስተካክልበት ጊዜ የበለጠ ይሆናል ሊቨርፑል ማለት አሁን ባጋጠሙ ችግሮች የተነሳ በሚታዩት ክፍተቶች የተነሳ ነጥብ እየጣለ ካልሆነ ካልተሸነፈ እንደ ትልቅ አድቫንቴጅ ነው የሚወሰደው። ስለዚህ የማሸነፍ ሂደቱን ይቀጥላል ማለት ነው። የታዩትን ክፍተቶች እያስተካከሉ አርንስሎትና ተጫዋቾቻቸው ሲሄዱ የሚለው ሀሳብ ላይ ነው የነበር ነው እና ይሄ እንደ ትልቅ እንደ ፖዘቲቭ ነገር የሚነሳ ነው። ደግሞም በጣም አሪፍ ነገር ነው ግን አሁን ከባለፈው ሳምንት ጀምሮ እነዛ የሚታዩት ክፍተቶች ከክሪስታል ፓላስ ጋራም ቢሆን ከዛም በፊት በነበሩ ጨዋታዎች ላይ በጣም የሚታዩኝ ትልልቅ ችግሮች አሉ ብለህ አንተም ስናነሳ ነበር እዚህ ፕሮግራም ላይ። እነዛን ችግሮች እንደገና በመሸነፍ መግለጽ ጀመረ። አሁን የትላንትናው ጨዋታ ከጋላታ ሰራይ ጋር የነበረው የፔናልቲ ጋላታ ሰራይ ማስቆጠሩን አንድ ለዜሮ ብቻ ሊቨርፑል መሸነፉን ማየት ብቻ ትክክለኛ ምስል ይሰጣል ብሎ ለመናገር ትንሽ የሚያስቸግር ይመስለኛል። የሆነ በአጋጣሚ የተሸነፈ እንዳይመስል እንደዛ። አዎ፣ እንደዛ አይደለም። ሊቨርፑል ላይ የሚታዩ ትልልቅ ችግሮች ነበሩ። ጉልህ ክፍተቶች ነበሩ። ስለዚህ እነዛ ነገሮች እየታረሙ አልሄዱም። በማሸነፍ ውስጥ እያረሙ እያረሙ መሄድ ሲገባቸው ያ አቅቷቸው እንደገና በመሸነፍ የሊቨርፑል ክፍተት በደንብ መገለጥ ጀመረ የሚለውን ሀሳብ ልንይዝ እንችላለን። ትላንት ሲወቀሱ ከነበሩት ተጫዋቾች መካከል አንደኛው ኮናቴ ነው እና ኮናቴ እንዲህ አይነት የአቋም መውረድ ማሳየት ከጀመረ ቆይቷል። ግን የሆኑ የሆኑ ጨዋታዎች ላይ ደግሞ ብልጭ የሚልና ድሮ የምናውቀውን ብቃቱን የሚያሳይ ነገር እንመለከታለን። እ አንደኛ ይሄ ነው። ሁለተኛ ከዚህ በፊት ልክ አሌክዛንደር አይዛ ግን ሊያስፈርሙ በነበረበት ጊዜ እኛ ስናነሳ የነበረው አንደኛው ነገር የትኛው ነው የበለጠ አንገብጋቢ? አሁን ሁጎ ኢኪቲኬ እያለ እነ መሀመድ ሳላህ እያሉ የፊት መስመር የፊት መስመር ተጫዋቾች በዛ ልክ የተጠናከሩ ሆነው ያን ለዛ ለተጠናከረው ነገር የበለጠ የሚያስፈራ ሰው መጨመር ነው ትክክለኛ፣ ወይንስ ደግሞ የተከላካይ መስመሩን ክፍተት እየታየበት የሚገኘውን ማስተካከል ነው የሚለው ላይ ሀሳብ ስናነሳ ነበር። ባላንሱን መጠበቅ አለብን እንዳልኩ፣ አራት መቶ ሀምሳ ሚሊዮን ፓውንድ ወጥቶ ባላንሱን ያልጠበቀ ቡድን ከሆነ ችግር አለ ማለት ነው። በቃ አሁን በሁሉም ቦታ ላይ ጠንካራ መሆን ይገባዋል። ምክንያቱም የወጣው ገንዘብ ቀላል አይደለም። በእርግጥ የተገዙት ተጫዋቾችም ደግሞ ትልልቅ ኳሊቲ ያላቸው ተጫዋቾች ናቸው። ስለዚህ ያንን የወጣውን ገንዘብ እና ከዛ ደግሞ በሊቨርፑል ቤት የሚታየውን ፐርፎርማንስ እና ባላንሱን በደንብ በቃ በጠበቀ መንገድ ነው መሄድ ያለበት። እኔ በጣም እስከ ትላንትና ድረስ የትላንትናውንም ጨዋታ ቢሆን ከተከታተሉ በኋላ ከጨዋታውም በፊት የእንግሊዝ ፕሪምየር ሊግን ዋንጫ ማን ያነሳል ተብለው ይሄ ተንታኞች ጥያቄ ሲቀርብላቸው ሁሉም ማለት በሚቻል መንገድ ሊቨርፑል ነው የሚሉት እንደዛ ነው፣ እኔ ያየሁት ብዙዎቹ። ግን ያንን ያሉበትን መንገድ እንረዳለን። ጠንካራ ነው ሊቨርፑል፣ ምንም ጥርጥር የለውም። ግን ያንን ጥንካሬውን የበለጠ ማጉላት ካልቻለ የትላንትናውንም ነገር ካዩ በኋላ ያሉት ነው። በአብዛኛው ከትላንትናው ጨዋታ በፊት በአብዛኛው ከትላንት ጨዋታ በፊት ይህንን አስተያየት ይሰጣሉ። ለሊቨርፑል ነው ዋንጫ የሚያነሳው። ስብስቡ በጣም ትልቅ ነው፣ ግን ስራ ይፈልጋል። አሁን በቃ እንዳየ ነው ከሆነ የበለጠ ስራና ባላንሱን የጠበቀ ሊቨርፑልን መመልከት እንደሚኖርብን እዛ ላይ አርነ ስሎት ትልቅ ስራ እንደሚጠብቃቸው በደንብ ያየንበትን ጨዋታዎች ነው እየተመለከትን ያለነውና አሳሳቢው ነገር ብዬ የምናገረው አንደኛ የሊቨርፑል ጉድለቶች በማሸነፍ ውስጥ ከመታረም ይልቅ በመሸነፍ ውስጥ እንደገና መገለጥ መጀመራቸው፣ ይህ አሳሳቢ ነው ብዬ እናገራለሁ። እንደገና አንዳንድ ጨዋታዎች ደግሞ ይሄ ይዘው የሚመጡት ተከታታይ ነገር አለ። አሁን ለምሳሌ ትላንት ሁለት ተጫዋቾች መጎዳታቸው ለዛውም ዋና የሚባሉት ግብ ጠባቂው አሊሰን ቤከርና ሁጎ ኢኪቲኬ መጎዳታቸው ለሊቨርፑል እንደገና ሌላ ትልቅ ጫና ውስጥ እንዲወድቅ የሚያደርገው ነው። ምክንያቱም የአሊሰን ቤከርን አገልግሎት እንዴት እንደሆነ ሁላችንም ስለምናውቀው ማለቴ ነው። የሁጎ ኢኪቲኬ እንኳን እንደው አሌክዛንደር አይዛክ ስላለ እኛን ያክል አያሳስብም። አሌክዛንደር አይዛክ እስካሁን አይ እውነት የለም ገና ነው ገና ነው ገና ነው። ግን ያው አለ ትላለ ፊዚካሊ ነው የተወሰኑ ጨዋታዎችም ላይ ደግሞ የሚያደርጋቸው እንቅስቃሴዎች አሉ። ግን አሁን እኔ የትናንትናው ጨዋታ መሸነፉ አይደለም የሚያሳስበው ለሊቨርፑል፣ ከሽንፈቱ ጋር ተያይዘው የታዩት ክፍተቶችና ከዛ ደግሞ የተጫዋቾቹ መጎዳት የበለጠ አሳሳቢ ነው ብዬ ነው መናገር የምችለው። መልካም የኔ ምልከታ ደግሞ ምንድነው መሰለሽ፣ አንደኛው ሊቨርፑል ላይ ይታዩ የነበሩት የድክመት ምልክቶች በደንብ አድሬስ ተደርገዋል ወይ የሚለው ቅድማ ላይ ያነሳሽው ሀሳብ አለ። በእኔ እምነት አል ያልተደረጉ ነገሮች አሉ። እነዛ አድሬስ ባለመደረጋቸው ምክንያት ሊቨርፑል ዋጋ መክፈል እየጀመረ የመጣ ይመስለኛል። ሊቨርፑል በፕሪሲዝን በሚያደርጋቸው ጨዋታዎች ላይ፣ ፕሪሲዝን ማለት በሚጀመረው የውድድር ዓመት ሊኖርሽ የሚችለውን ጥንካሬ ሊኖርሽ የሚችለውን ድክመት ምናምን የምታይበት የምትለኪበት ከዛ በኋላ በሚኖርሽ የማስተካከል እድል ደግሞ ተጠቅመሽ የማስተካከያ ስራ የምትሰሪበት ነው የሚሆነው። ስለዚህ ሊቨርፑል በነዛ የፕሪሲዝን ጨዋታዎች ላይ ጎል እያገባ ግን ጎል እየገባበት ነበረ። ስለዚህ የሊቨርፑል ተከላካይ ክፍል ላይ ጥያቄዎች ነበሩ። እነዚህ ክፍተቶች ለምን መጡ ምክንያቱም በ2024/25 የውድድር ዓመት ቨርጅል ቫንድ ሀይክ እና ኢብራሂም አኮናቴ ቤስት የሴንተር ባክ ፓርትነርሽፕ ከነበራቸው የፕሪምየር ሊጉ ክለቦች መካከል አልነበሩም ወይ በአንዴ ይህንን ምን አወረዳው የሚል ጥያቄን የምናነሳበት ነው እውነት ለመናገር ስለዚህ ይህንን ስናነሳ መሀል ላይ የምናውቀው ታሪክ አሁን ለምሳሌ ቨርጅል ቫንድ ሀይክ ኢብራሂም አኮናቴ ስንል ከሁለቱ ማን ይሻላል ቢባል ኢዚ ፒክ ነው የሚሆነው በቀላሉ ምን መርጠው ቨርጅል ቫንዳይክ የተሻለ ፐርፎርም እያደረገ ነው ያለው ከኢብራሂም አኮናቴ ይልቅ። ስለዚህ ኢብራሂም አኮናቴ ለምን እንደዚህ ደካማ ሆኖ ታየ፣ ለምን አቃተው ስንል የሚመጣልን ምክንያት ሌሎች እግር ኳሳዊ ነገሮችን ከማንሳት ይልቅ ኦፍ ዘ ፒች ደስተኛ ለመሆን የተቸገረበት በሊቨርፑል አልተከበርኩም ብሎ የሚያስብበት ነገር ለቨርጅል ቫንዳይክና ለመሐመድ ሳላ ኮንትራታቸውን ሲያራዝሙ እኔን ግን ቸል ብለውኛል ብሎ የሚለው ነገር ያሳደረበትን ተጽዕኖ አይተናን ነው እኔ እንደዛ ነው የሚሰማኝ። ስለዚህ ተጫዋቾችን በቡድንሽ ውስጥ ደስተኛ አድርጎ ማቆየት ትልቅ ዋጋ እንዳለው የምናይበት ነው። ታዲያ ይሄው ኢብራሂማ ኮናቴ እኔ ማስታውሰው አልፎ አልፎ አንዳንድ ጨዋታዎች ላይ አልሽ እንጂ አንቺ፣ እኔ ማስታውሰው አርሰናልን ሲገጥሙ ነው ኢብራሂማ ኮናቴን ሂዝ ቤስ ፎርም ያየሁት። ስለዚህ ያንን ለምንድን ነው መደጋገም ያልቻለው፣ ከዛ በኋላ ለምን ስህተት አልባ ጉዞዎችን ማድረግ ተሳነው የሚል ጥያቄን ማነሳው በዚህ ምክንያት ነው። ሊቨርፑል እስካሁን ድረስ የማግባት ችግር ኖሮበት አላየንም። አሁን ነው ትላንትና ጎል ሳያገባ አይቀርም። ጎል ያገባል፣ ግን የበለጠ ጎል ደግሞ የሚያስተናግድበት እድል ነበረው። ሁለት ለዜሮ የመራቸው ጨዋታዎች ላይ ሁለት ጎሎች እየገቡበት አይተናል። አስተማማኝ ማድረግ ድሎችን ይቸገራል ሊቨርፑል። ስለዚህ ከፐርፎርማንስ አንጻር የሚጎድሉት የሚቀሩት ነገሮች እንዳሉ ምንም ጥርጥር የለውም። የትላንትናውን ግን ስፔሲፊካሊ ስናነሳ ፐርፎርማንሱም ደካማ ነው መሸነፉ ብቻ አደለ። ሊቨርፑልን በተመለከተ ትላንት መሸነፉ ይገባዋል ብለን የምንናገርበት፣ መሸነፉ ይገባዋል። በቃ ምንም ሌላ የምንለው ነገር የለም። ሁለት ለዜሮ የመራቸውን ጨዋታዎች ሶስት ለሁለት ያሸነፈባቸው ሁለት ለዜሮ የመራቸውን ጨዋታዎች በጭንቅና በምጥ አራት ለሁለት ምናምን ያሸነፈባቸውን ጨዋታዎች እናያለን። አደጋ እየመጣ ነው። በዚህ መንገድ አይዘለቅም። ነገር ግን በመፈተን ውስጥም ድል እያገኘ ከሆነ የማይፈተን ሊቨርፑል እስኪፈጠር ድረስ አሪፍ ነው። መፈተን የጀመረለት ከእሱ ቀድመው እሱን የሚገጥሙት ክለቦች ሀያል መሆን የጀመሩለት ግን ይሄ ሊቨርፑል ለመፍረክረክ ቀላል ነው፣ ቅርብ ነው ምናምን ብለን ሀሳብ ስንሰጥ ነበር እና ጋላትስራይ ትናንትና ማሸነፉ ተገቢ ነው። ተገቢ ነው። የሊቨርፑል ፐርፎርማንስ ግን በጣም በጣም በጣም በጣም ደካማ ነው። በጣም ደካማ ነው። እኔ እንደውም ትንሽ አንቺ ካልሽው ለየት የሚለው አንዳንዴ ያው ለየት የሚለው ምልከታዎቻችን ናቸው። አንቺ ያየሻቸው ነገሮች እኔ ካየኋቸው ነገሮች ስለሚለዩ ብቻ ነው እንጂ በዚህ ሰዓት ሰዎች እንደገና አፋቸውን ሞልተው የፕሪሚየር ሊጉን ዋንጫ የማንሳትን እድል አብዝተው ለአርሰናል ሲሰጡ ነው ደግሞ እያየሁ ያለሁት እንደውም ችኮላ ምናምን እያልኩ ነበር ክሪስታል ፓላስ ሊቨርፑልን አሸነፈው አርሰናል ኒውካስልን አሸነፈ ስለዚህ በአርሰናልና በሊቨርፑል መካከል የነበረው የአምስት ነጥብ ልዩነት ጠቦ ሁለት ሲሆን ከዛ ዋሲዮርሰ የሚባል ሃቪርሴ ምና የሚሉት ነገር አላቸው ዋንጫውን ለመብላት ማነው የተሻለ ድላለሁ ብላም ስ አርሰናል የሚለው ቮት ይበልጣል ሃቪርሴ ላይ ማለት ነው እስኪ እናንተ የምትሉትን በሉ በሚባልበት ሰዓት ላይ የአርሰናል ዋንጫ የማንሳት ግምት ይበልጣል እኔ ደግሞ እንደ አበበ ግደይ እና ሸገር ስፖርት ላይ ከሳምሪ ጋር እንደሚሰራ ሰውዬ አርሰናልና ሊቨርፑል መካከል የአምስት ነጥብ ልዩነት ኖሮም በተሻለ ቡድንነት አርሰናልን ሳነሳ ነበረ። ለብቻሽ አልነገርኩሽም ለእነሱም ነው አብሬ ሳነሳ ነበር። ያስታውቅ ነበረ። አሁንም ሚስኖት ገና ያለቀ ነገር እኮ አይደለም። ግን ያስታውቅ ነበር። ሰምሃው አርሰናል ጉልበት እያገኘ ሊቨርፑል ደግሞ እየተቸገረና እየተፈተነ ሊቀጥል የሚችልበት ፍንጭ በደንብ አድርጎ አይተናል። በደንብ ነው የምልሽ፣ በደንብ በደንብ ስናየው ነበረ። ኢት ዋዝ ክሊር። የአርሰናል ፐርፎርማንስ እና የሊቨርፑል ፐርፎርማንስ አንድ አይነት አይደለም። በጠንካራ ቡድንነት አርሰናልና ሊቨርፑል አንድ አይደሉም። ምናልባት አንዳንዴ በጣም ወሳኝ በሚባሉ ቦታዎች ላይ በጣም ብዙ ተርኖቨር ስታደርጊ እንዲህ ያለ መፈተን ይመጣ ይሆን ገባሽ አሁን፣ አርሰናል ምንም ኮሮን አልነካ አልሸጠም እኮ አርሰናል። እነዚህ በጣም ትርፍ አደለም ምለው ትርፍርፍ ያሉትን ልጆች ነው ያሰናበት ኖረውም የማናያቸው ማይገቡ ወደ ሜዳ አይነት ልጆችን ሸኝቷል። እንደነዚህ እንቼ እንኳ አይነት ተጫዋቾችን ሸኝቷል። ሊቨርፑል ግን እነ ሉዊስ ዲያዝን እነ ዳርዊን ኑኔዝን ምናምን የነካካቸው ነገሮች አሉ። እና እዛ ቦታ ላይ ደግሞ አዲስ ኃይል ነው ያመጣ ያንን እንግዲህ አስቤው አንደርሰን እንትተሻል ትሬንት አሌክሳንደር አርኖልድ እንትተሻል ማለት ይሄ ቤዚኩን ብዙ በጣም ብዙ ተነካ። ለዛ ነው ይሄኛው የአርንስሎት ቡድን ነው ተብሎ የሚነገረው። አዎ በቃ ማድረግ የታሰበው የአርንስሎት ቡድን እንዲሆን ነው። ግን አሁን እየተበለጠ ደግሞ መሸነፍ ሲጀምር መጥፎ ምልክት ነው የሚሆነው። ስለዚህ ለሁለተኛ ጊዜ በሰውየው ዘመን በአርንስሎት ዘመን ባክቱ ባክ ተሸነፈ። ሊቨርፑል ለጨዋታው የሰጠው ትኩረት ከፍተኛ ነው ብለሽ ደግሞ እንድታስብ የሚያደርግሽ በቤስት ኢለቨን ውስጥ እነ ማህመድ ሳላህ አልነበሩም። ይሄ ደግሞ ሌላ ጥያቄ እንድታነሽ ያደርግሻል። ግን አሁን ሊቨርፑልም የሚያምነው ጥሩ አልነበርንም ነው በትናንትና ጨዋታ ላይ ጥሩ አልነበርን የሚለው እና በተወሰነ ደረጃ ዳኛውን ይወቅሳሉ። ሶፍት ፔናልቲ ነው የተሰጠብን ይላሉ። እና በጋላታሰራይ ስቴዲየም የነበረው ድባብ የዳኛው ውሳኔ ላይ ተጽዕኖ እንዳሳደረም ያምናሉ። የድባቡ ሰለባነን እንዴት እንደሚያስፈራ እንዴት እንዴት ደማቅ እንደነበረ የጀመሩት እኮ ገና ከሆቴል ጀምሮ ነው። የሊቨርፑል የሊቨርፑል ተጫዋቾች ያረፉበት ሆቴል ላይ እንቅልፍ ሲነሷቸው ነበር። ከዛን የጀመረው ከዛ በኋላ ስቴዲየም ደግሞ ስትመጣ ያየነው ነው እንግዲህ። ትላንትና ምሽት ላይ በጣም የሚያስፈራ ነው። ሊቨርፑል በራሳቸው ሜዳ ላይ ሲጫወቱ ነው እንደዚህ አይነት ድባብ ሊፈጥሩ የሚችሉት። ለብቻችሁ ላትጓዙ ትችላላችሁ፣ ግን አንዳንዴ ደግሞ ሶስት ነጥብ ተጥላላችሁ የሚል ማብሸቆላል ነበረበት። የትላንትና እንደዛ አይነት ማብሸቅ ነበረበት። ግን ትልቅ ድባብ ነው ነበረ። የሆነ የሻምፒየንስ ሊግ የሁለተኛ ጨዋታ አርል ግን ይህ ሁለተኛ ጨዋታ አይመስልም። ገና ያልተጋጋለ በሂደት ላይ ወደፊት የሻምፒየንስ ሊግ ጨዋታዎች የበለጠ ትኩረት ይስባሉ ምናምን የምንለውን አስተያየት ሁሉ የሚያስጠፋ አይነት ጨዋታን የነበረው አሁን የሊግ ፌዙን የመሻገር ስጋት ምናምን ላናነሳ እንችላለን። ግን ራስ ላይ ጨዋታ መጨመር ደግሞ ሱ ትልቅ ይሰራል፣ በገቢ ደረጃ ትልቅ ጥቅም ሊመስል ይችላል። ነገር ግን አሰልጣኞቹ ይኖርብናል ብለው ከሚያስቡት የጨዋታ መደራረብ ውስጥ እንደገና የሆነ አንድ ሌላ እስኬጁል እንዲጨመርባቸው ላለማድረግ ሊግ ፌሱን ከአንደኛ እስከ ስምንተኛ ያለውን ደረጃ ይዘው ቢያጠናቅቁ ነው እንጂ የሚሻለው። ከዘጠነኛ እስከ ሀያ አራተኛ ደረጃን ይዘሽ የምታጠናቅቂ ከሆነ አንድ የሆነ ተጨማሪ ጨዋታ ይኖርሻል፣ ሁለት ጨዋታ ታደርጊያለሽ በደርሰው መልስ ማለት ነው። እና እነዚያን ሁለት ጨዋታዎች በሊግ ፊክስቸር ውስጥ መጨመር በጣም ከባድ ነው የሚለውን ለማንሳት ነው። እዚሁ ላይ እንግዲህ የዳኛን ጉዳይ ካነሳን ዳኛ ሪጎሬ ሰጥተዋል። ሪጎሬውን ደግሞ ኦስሜን አግብቷል። ዳኛው ልክ አይደሉም ይላሉ የሊቨርፑል ሰዎች። በዳኝነት ጉዳይ ላይ ሰሞኑን በጣም ሲያነጋግር የነበረውን ያርሰናልን ነገርን እንጨምረው ብዬ ነው። ደስ ይለኛል ዥሞል ማብራሪያ ሰጥ፣ ተሳስቻለሁ፣ ልክ ነኝ፣ ይህ መሆን የነበረበት ይሄ ነው እያለ ማብራሪያ ይሰጣል። ጉድ ፓርት እውነት ለመናገር ነገሮቹ ካለፉ በኋላም ድሮ ምን ይባል ነበረ መሰለሽ፣ እዚህ እዚህ አገር ዳኛ መግለጫ አይሰጥም። ግን እኔ አሁን በጣም አንድ የወደድኩት ነገር ቢኖር እሱ ነው። ዳኞች ራሱ በጨዋታ ላይ ሃሳብ ይሰጣሉ። አይ አሁን የተጀመረዋላ፣ ለስቴዲየም ላሉት ተጫዋቾች። አሁን ለምሳሌ ይህንን ፔናልቲ መስጠቱን ሲከለክሉ ዳኛው ለምን እንደሆነ እኮ ተናግረዋል፣ አጠር ባለ መንገድ። ከዛ በኋላ ማብራሪያቸው ምን እንደሆነም ወዲያው እስክሪን ላይ ምናምን ይጻፍልሃል። አሪፍ ነው፣ እኔ በጣም ደስ ያለኝ እና እኛ አገር ግን አንድ ጊዜ ዳኛው ሁለቴ ነው ሶስቴ፣ ጨዋታ ጨረሰ ምን አድርገው እንዴት ነፋ ፊሽካውን አለቀ ብሎ እሺ፣ ወደ ሰማንያ ሶስተኛ ደቂቃ አካባቢ። ከዛ በኋላ ተነገረው ቀጠለ፣ ገና ነው ተብሎ ድጋሚ አረገ። እንዴ ምን ነው አልኩት። ማብራሪያ መስጠት አልገደድም አለኝ። እግዚአብሔርን አለኝ ማብራሪያ መስጠት አልገደድም። ለአንተ ግን የምነግርህ ያለኝ ነው ለአንተ ግን የምነግርህ ነገር ስህተት ሰርቻለሁ፣ ግን ሰዓት የዳኛ ነው። እውነቱን እኮ ነው ሕጉ የሚለው እንደዛ ነው። ሰዓቱ የዳኛ ነው የሚል ዘጠና ደቂቃውም ሳይሞላ ሰዓት የዳኛ ነው እንደዛ አለ። ግን የተቀባዩ እሱን ነው እና ከዳኝነት ጋር በተያያዘ የዚህ አርሰናልን ጉዳይ ስናነሳ አሁን ማብራሪያዎች ይሰጣሉ። አሪፉ ነገር እሱ ነው። ሀዋርድ ዌብ የፒጂ ሞኑ የበላይ የቀድሞ ታላቅ ዳኛ ነው። ማብራሪያ የሚሰጡት አወዛጋቢ በነበሩት ጉዳዮች ላይ ማለት ነው። እና የአርሰናል ደጋፊዎች ላይ ተፈጥሮ የነበረውን ስሜት በደንብ ነው ለማብራራት የሞከሩት። ለምንድን ነው ሪጎሬው አርሰናል የተከለከለው የሚለውን በተመለከተ ሁለት ነገሮችን አንስተዋል። አንድ ዳኛው ፍጹም ቅጣት ምት ሰጥተዋል። ዳኛው ፍጹም ቅጣት ምት ከሰጡ በኋላ እና አርቴታ ያነሱ ጥያቄ ነበር። አርቴታ እነ ስል ሳካ ምስል አለው ነው። ያንን ሀሳብ አርቴታ ና ሳካ ያነሱት ሀሳብ ምንድን ነው? ፈርስቶ ፎል ቫር ኢንተርቪን ማድረግ አልነበረበትም የሚል ነገር አንስተው ነበረ እና ሀዋርድ ዌብ የሚያብራሩት ነገር ምንድነው? ዳኛው ፍጹም ቅጣት ምት ሰጥተዋል። ፍጹም ቅጣት ምቱን ከሰጡ በኋላ ቫር ኢንተርቪው ያደረገው የወሰንከው የፍጹም ቅጣት ምት ውሳኔ ልክ ነው፣ ልክ አይደለም የሚለውን ዳኛውን ለመደገፍ ነው፣ ለመደገፍ፣ ለመርዳት ቪዲዮ እያየ ዳኛውን የሚረዳ ዳኛ ማለት እኮ ነው። ቫር ማለት የቪዲዮ አሲስታንት ሪፈሪ ነው። ስለዚህ ቪዲዮ እያየ ዳኛው በትክክል መወሰን አለመወሰኑ ሊረዳ ሲያይ ኒክ ፖፕ የሚባለው የኒውካስሉ ተጫዋች ኳሷን ነክቶታል በደንብ ነው ሚሉት። አዋርድ ዌብ በደንብ ነክቶታል። ከዛ በኋላ ነው አካላዊ ግጭት የመጣው። ስለዚህ ቆይ ቆይ ቆይ አሉ ቆይ ቆይ አሉና፣ ውሳኔህን ታጤነው ዘንድ ናና እይ አሉት። ዳኛው አየ። ካየ በኋላ የመጀመሪያ ይሄ ኦንፊልድ ዲሲሽኑ ልክ እንዳልሆነ ተረዳ። ሲረዳ ፍጹም ቅጣት ምቱን ሽሬዋለሁ አለ ነው የሆነው ነገር ይሄ ነው። የሆነውን ነገር በተመለከተ አሁን እንግዲህ እሁድ አልነበረ ጨዋታው ከእሁድ እስከ ማክሰኞ ትናንትና ነው ሰውየው ማብራሪያ የሰጡት በደንብ አይተውት ከተነጋገሩበት በኋላ ዳኛው በቪዲዮ አሲስታንት ሪፈሪ መታገዛቸው በቃ ምርጥ ጣልቃ ገብነት ነው አሉ ሃዋርድ ዌብ። በጣም ትክክል ነው መግባቱ ናና ይ ማለቱ ዳኛው ከሰሩት ትልቅ ስህተት ነው የታደጋቸዋል ፍፁም ቅጣት ምቱ በጭራሽ በጭራሽ የማያሰጥን የሚገርም ነው። በጭራሽ የማያሰጥን እስካሁንም ድረስ ሰዎች እየተከራከሩበት ነው፣ አልተዋጠላቸውም። ግን ሀዋርድ ዌብ የሚሉት ምንድን ነው? ዳኛው መጀመሪያ ያንን ውሳኔ መወሰናቸው አይፈረድም። ይሄ በመጀመሪያ እይታ ፈጣን እንቅስቃሴ ውስጥ እያለ ሪጎሬ ነው የሚያስብን ነው፣ ማንም ሊል ይችላል ያንና ማንም እንደዚ አይነት ስሜት ሊይዝ ይችላል። ነገር ግን በመልሶ ምልከታ በቪዲዮ እያዘገሽ ምናም ስታየው ግን ኒክፖፕ ፋውል ሰራ ከማለት ይልቅ ለኳሷ ተጫወተ እግሩን ወደ ኳሷ አቅጣጫ ነው የዘረጋው። ሲዘረጋ ኳሷን ነክቷታል። ኳሷን ከነካት በኋላ ከቪክቶር ዮኮሬሽ ጋር ግጭት አለ። እሱ አደለም የሚታየው፣ ኳሷን መንካቱን ለኳሷ መጫወት ሬክለስ አደለም የሚለውን ነው የሚያሳየው። ስለዚህ የቪዲዮ አሲስታንት ሪፈሪው በአርሰናልና በኒውካስትል ዩናይትድ ጨዋታ ትክክለኛ ውሳኔ እንዲወሰን ረድተዋል። ቤስት ኢንተርቬንሽን ነው ነው ያሉት። ምርጥ ጣልቃ ገብነት ነው። አሁን ለእኔ ሁለቱንም ነገር ነው የሰሩት ሀዋርድ ዌብ። አንድ ለምን ጣልቃ ገቡ? ጣልቃ የሚገቡት ክሊር ኤንድ ኦብቪየስ፣ ግልጽና የማሻማ ስህተት ሲሰራ ነው አልተባልንም ወይ ብለው አርቴታና ሳካ ለሚያነሱትም ጥያቄ መልስ የሚሰጥ ነው ጣልቃ መግባቱ ለምን እንደሆነ እየተናገሩ ስለሆነ፣ የወሰንከው ውሳኔ ልክ ነው ልክ አይደለም ኮንፊርሜሽን ለመስጠት ሲያዩ ነው። ልጁ ንጹህ ነው፣ በፍጹም ቅጣት ምት የሚያስቀጣ ነገር አላደረገም የሚለውን ነገር ያዩት። ስለዚህ ናና የወስኪ የወሰንከውን ውሳኔ ብለው ወደ እንትኑ የጋበዙት በዚህ ምክንያት ነው ብለው በደንብ ማብራሪያ ሰጥተዋል። አንዳንዴ ደግሞ በዚህ ጉዳይ ላይ ክርክር ሲነሳ ምን ነው የቼልሲው ግብ ጠባቂ ሳንቼዝ በቀይ ካርዶቶ የለንድ ኤምቤሞን ማን ነው ጥፋት ሰርቶ ናምሲ ሁለቱ አያገናኝም። የዛኛውንም ጥፋት እንዴት ቀይ ካርድ የሚያሰጥ እንደሆነ እንዴት ሪጎሬ የሚያሰጥ እንደሆነ የዚህኛውንም ጥፋት እንዴት ሪጎሬ እንዳልሆነ በደንብ አድርገው ከምን ጋር እንዳወጡት ታውቃለች። የቪዲዮ አሲስታንት ሪፈሪው እና የመሀል ዳኛው የሚነጋገሩትን እያንዳንዳን ኮንቨርሴሽንን በጽሁፍ አውጥተውታል። ማን ምን እንዳለ ወጥቷል እንዳለ ዝርዝሩ ነገር ነው እየወጣው የሚለውንም ነገር ማንሳት ስን አለብን ነው ሳ ይሄ ልክ ነው፣ ስለዚህ አልተሳሳትንም እንደውም ልክ ነው የሆን ነው ብለዋል። የእንግሊዝ ፕሪሚየር ሊግ ዳኞች ከዚህም ከዳኛው ውሳኔም በኋላ ቫር ጣልቃም ገብቶ የፍጹም ቅጣት ምቱ ከተሻረም በኋላ ከብዙ ማገናዘብ ና ብዙ ነገሮችንም ከማየት በኋላ ሰዎች በጣም እርግጠኛ ሆኖ ፍጹም ቅጣት ምት መሰጣት ነበረበት የሚል አቋም ላይ እንዳሉ አይቻለውን የሚሰጡ አስተያየቶችን ግን አንድ ጥሩ ነገር ብዬ ማስበው እንዲህ ያለ ግልጽ ያለ ማብራሪያ መሰጠቱ በጣም አሪፍ ነው። ለሌላ ጊዜ ያው ትልቅ እውቀት የሚሰጥ ይሆናል። እኔ እሱም ቢወስዱት ነው የሚሻለው የሚመስለኝ። እኔ ባለፈው ያልኩትን ከመድገም ውጭ ሌላ የምለው ነገር የለኝ። አርሰናል እንኳን ይሄን ነገር የምንወያየው አርሰናል አሸንፎ ሆነ ልክ ነው ተሸንፎ ቢሆን ሃዋርድ ዌብ አደለም ማንም ያስረዳና ማንም አይቀበልም። በእውነት ለመናገር ማንም አይቀበልም። ግን በመ የመጀመሪያ ምልከታችን ወቅት የብዙዎቻችን ስሜት ተመሳሳይ ይመስለኛል። ክሊር ፔናሊቲ ነው። እኔ ባለፈው እኮ ብዬሻለሁ። ለእኔ ይመስለኝ የነበረው በቪዲዮ አሲስተንት ሪፈሪው ናና ምናምን ምናም ሲባል ቀይ እንጨምርለት ወይ ቀይ ደረብ ወይ ነው እንጂ ፍጹም ቅጣት ምቱን ወደ መከልከል እሱን ወደ ማጣራት ይሄዳሉ የሚለውን ነገር እኔ አልወሰድኩትም ነበረ። በኋላ ግን የተሰጠው ማብራሪያ በሙሉ ግን እኔን በግሌ እኔን አሳምኖኛል። ትክክል ነው ዳኛው ያደረጉት ብዬ አምናለሁ። እሺ፣ ስለዚህ ይሄ በዚህ መንገድ መታየት አለበት ነው። ለማንኛውም ምክንያቱም የሻምፒየንስ ሊግ ጉዳዮች ና የዳኝነት ውሳኔ በተመለከተ የተወሰኑ ነጥቦች አንስተናል እናመስግን አዎ በጣም አድርገን እናመሰግናለን አብራችሁን ስለነበራችሁ አድማጮቻችን አዳዲስ ስፖርታዊ መረጃዎችን ይዘን ደግሞ ወደ እናንተ ዳግም እንመጣለን ስለዚህም ደግሞ በቤተሰብነታችሁ ጽኑ እንላለን ሰላም ለእናንተ ይሁን ኢትዮጵያ ለዘለዓለም ትኖር